ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበግደይ በበግደይ የዩትዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበግደይ በበግደይ የሚለውን የእኛን የዩትዩብ ቻናል ሰብስክራይብ አድርጉና በቤተሰብነት ተቀላቀሉ። የደውል ምልክቱን ተጭናችሁ አዳዲስ ስፖርታዊ መረጃዎችን ስናወጣ መልእክት እንዲደርሳችሁ አድርጉ ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን፣ አቅም፣ ጉልበት፣ ድጋፍ ስለሰጣችሁን በጣም እጅግ በጣም አድርገን እናመሰግናለን። ክብር ይስጥልንም እንላለን በዚህ ሰዓት ሊነሱ የሚገባቸው ትኩረትን የሳቡ የዝውውር መረጃዎችን ይዘን መጥተናል ስለ ሊቨርፑል ማን ዩናይትድ እና አርሰናል የበለጠውን ትኩረት እናደርጋለን ከሊቨርፑል እንጀምራለን። ሊቨርፑል እንግዲህ በዘንድሮ የውድድር ድር ዓመት በጣም ጠንካራ የሚባል የዝውውር ተሳትፎን እያደረጉ ካሉ ክለቦች መካከል አንደኛው ነው። እስካሁን ድረስ ያልበረደው የፍሎሬን ዊርት ዝውውርና ለዝውውሩ ሊቨርፑል ለመክፈል የተስማማው የዝውውር ሂሳብ ማነጋገሩን ቀጥሏል። ሊቨርፑል ስለ ልጁ ምን ተረድቶ፣ ሊቨርፑል ከልጁ ምን ተስፋ አድርጎ እና ምንስ ጠብቆ ነው ይህንን ያህል ገንዘብ ለዝውውሩ ሊከፍል የተስማማው የፍሎሬን ዊርትስ ሊቨርፑልን መቀላቀል በአርነስሎት ቡድን ላይ ምን ተጨማሪ ነገር ሊያመጣ ምን ተጨማሪ ነገር ሊያሳየን ይችላል የሚለውም እየተጠየቀ ይገኛል። እየተጠየቀም ቀጥሏል። ታዲያ ከሊቨርፑል ጋር በተያያዘ የሚነሳው ለምሳሌ ፍሬምፖንግ ሊቨርፑልን ተቀላቀለ፣ ፍሎሬን ዊርትስ ሊቨርፑልን ይቀላቀላል፣ እንደዚሁም ደግሞ ኪርኪዝ ከበርንመዝ ወደ ሊቨርፑል ተጫዋችነት መዘዋወሩ አይቀርም የሚሉትን የመግዛት ዜናዎች ብቻ ሳይሆን ሆን እንደነዚህ ያሉ ተጫዋቾችን ለማዘዋወር የሚያወጣውን ወጪ ደግሞ በተወሰነ ደረጃ የተወሰኑ ተጫዋቾችን በመሸኘት ሊቨርፑል ገቢ መፍጠር ይጠበቅበታል። ለዚህ እንዲሸጡ ወይም ከሊቨርፑል እንዲወጡ የተመረጡ ተጫዋቾች አሉ። ለተጫዋቾቹም የዝውውር ሂሳብን ሊቨርፑል እያስቀመጠ እገሌን የሚፈልግ ይህን ያህል ሊከፍል ይገባል እያለ ይገኛል። ታዲያ የጣሊያን ክለቦች በአብዛኛው ከሊቨርፑል ይወጣሉ የሚባሉትን ተጫዋ ተጫዋቾች ላይ ስሜታቸውን በማሳረፍ ወይም እነሱን በብዛት በመፈለግ የጣሊያን ክለቦች ብልጫውን እየወሰዱ ነው ያሉት። ለምሳሌ ናፖሊ እና ዩቬንቱስ እየተፎካከሩባቸው የሚገኙ ሁለት ተጫዋቾች አሉ። ናፖሊ ሁለቱንም ተጫዋቾች ነው የሚፈልገው፣ ዳርዊን ኑኔዥን እና ፌዴሪኮ ቺዛን። እነዚህን ሁለት ተጫዋቾች የናፖሊ እንዲሆኑ ለማድረግ ጥረት ጀምረዋል። ከሊቨርፑል ጋራም ማውራት ላይ ይገኛል። ዳርዊን ኑኔዥ ከናፖሊ በተጨማሪ እንግዲህ በሳዑዲ ክለ በተለይ በአልሂላል በደንብ ነው የሚፈለገው። አልሂላሎችም ኑኔዝ ላይ ፍላጎት አላቸው። ነገር ግን ልጁ አሁን በምገኝበት እድሜ ወደ ሳውዲ ፕሮሊግ ለመሄድ ፈቃደኛ አይደለሁም ስላለ ፍላጎት ስለሌለው ናፖሊ እና አንቶኒዮ ኮንቴ ዳርዊን ኑኔዥን የማግኘት እድላቸው ሰፊ ነው ተብሏል። ናፖሊ ማድረግ የሚጠበቅበት ሊቨርፑል ለዳርዊን ኑኔዥ ያስቀመጠውን የዝውውር ሂሳብ መክፈል ወይም እሱን ለመክፈል መስማማት ነው። በሌላ በኩል ፌዴሪኮ ቺየዛንም እንደዚሁ አሰልጣኝ አንቶኒዮ ኮንቴ ወደ ናፖሊ ለመውሰድ ይፈልጋሉ። ነገር ግን ይሄ ፍላጎት እንደው በቀላሉ ይሳካል ብለን እንዳንል ተመሳሳይ የሆነ ፍላጎት በዩቬንቱስም በኩል አለ። እንደውም ዩቬንቱስ ብቻ ሳይሆን ኤሲ ሚላንን ፌዴሪኮ ቺየዛን የዛን በመጪው የውድድር ዓመት ለመጠቀም ፍላጎት ካሳዩ የ ሴሪኤው ክለቦች መካከል አንደኛው ነው። ስለዚህ የፌዴሪኮ ቺዬዛ በናፖሊ በኤሲ ሚለንና በዩቬንቱስ መፈለግ የዳርዊን ኑኔዥ ደግሞ ናፖሊ እና አልሂላልሱን የሚፈልጉት መሆናቸው ሊቨርፑል ካስፈረማቸው ተጫዋቾች በተጨማሪ ከሸኛቸው ተጫዋቾች ገንዘብ በመስራት የዚህ የዝውውር መስኮት ድምቀት ሊሆን የሚችልበት እድል አለ። እዚሁ ሊቨርፑል ላይ ስንቆይ እንግዲህ የሉዊስ ዲያዝ ጉዳይ ይነሳል። ሉዊስ ዲያዝን መውሰድ የሚፈልግ ክለብ 51 ሚሊዮን ፓውንድ ሊከፍለኝ ይገባል ብሏል። በነገራችን ላይ ዛሬ ከተሰሙት ወሬዎች መካከል አንደኛው በባርሴሎናና በሊቨርፑል መካከል ይህንን ተጫዋች ለማዘዋወር ስምምነት ላይ ለመድረስ የሚቸግር ነገር እንደሌለ ሉዊስ ዲያዝም ባርሴሎናዎችም በተለይ ደግሞ የባርሴሎና ዳይሬክተር ዴኮ ይሄ ተጫዋች የባርሴሎና እንደሚሆን እርግጠኛ ሆነዋል። የመቸኮል እና ቶሎ የማስፈጸም ነገር ካልሆነ በስተቀረ በዚህ ክረምት ወይም የክረምቱ የተጫዋቾች የዝውውር መስኮት ከመዘጋቱ አስቀድሞ ሉዊስ ዲያዝ ባርሴሎናን ይቀላቀላል። ባርሴሎና በተመሳሳይ ቦታዎች ላይ ሌሎች አማራጮች አሉት። እነዚህን አማራጮቹን ከሉዊስ ዲያዝ ጋር እያነጻጸረ ሀሳቡ፣ ፍላጎቱ ወደ ሉዊስ ዲያዝ እያደላ መሆኑ ሰምተናል። ስለዚህ የሚሰናበቱ ተጫዋቾች ዳርዊን ሮይ ኑኔሽ፣ ፌዴሪኮ ቺዛ እንደዚሁም ደግሞ አሁን እንዳነሳ ነው ሉዊዝ ዲያዝ። ግን ከነዚህ በተጨማሪ ደግሞ ዲዮጎ ጆታም እንደዚሁ ከሊቨርፑል ሊወጣ እንደሚችል በሰፊው ይገለጻል። ግን በእርግጠኝነት የምንናገረው እነዚህን ተጫዋቾች ከሸኘም በኋላ ቢሆን ሊቨርፑል ተጨማሪ ተጫዋቾችን ወደ አንፊልድ ለመውሰድ ጠንክሮ ይሰራል። ይበልጥ ይጠናከራል፣ ይበልጥ ያሸንፋል ነው አሁን በሊቨርፑል ደጋፊዎች ዘንድ የተያዘው ጉጉት የተያዘው ተስፋ ይህንን በማስፈጸም ረገድ አሰልጣኝ አርነ ስሎት እየተጫወቱ ያሉት ሚናም ተወዶላቸዋል። የሊቨርፑል ደጋፊዎች ይበልጥ ለተጨማሪ ድል ተስፋ አድርገዋል፣ እየሆነ ባለው ዝውውርም ደስተኞች ናቸው። ወደ አርሰናል ወሬ እንሄድ። አርሰናልን በተመለከተ በዚህ ሰዓት ላይ የተለያዩ መረጃዎች ናቸው የወጡት። ከወጡት መረጃዎች መካከል አንደኛው ለምሳሌ አርሰናል የሚፈልገውን ተጫዋች የማግኘቱ ጉዳይ አጠራጣሪ ሆነ የሚል ነው። ምክንያቱም ተጫዋቹ ከቀረቡለት የዝውውር አማራጮች አርሰናልን ስላልመረጠ ነው፣ ወይም አርሰናልን ለመቀላቀል አልፈቀደም ነው አልፈቀደም ሲባል የቀረቡት ሌሎች አማራጮች ከመዘነ በኋላ ከአርሰናል ይልቅ ከባየር ሚኒክ ይልቅ ባርሴሎና ይሻለኛል፣ በዚሁ በላሊጋው መቆየት እመርጣለሁ ስላለ ነው። ይሄ ተጫዋች ኒኮ ዊሊያምስ ነው። እንግዲህ ኒኮ ዊሊያምስ ከጥር ጀምሮ የአርሰናል ተጫዋች መሆኑ አይቀርም። አርሰናል ራሱን ማጠናከር የሚፈልግባቸው የመጫወቻ ቦታዎች ሲለዩ፣ አንደኛው የግራ መስመር እንቅስቃሴ ላይ የተሻለ ተጫዋች ማምጣት በዛ ላይ ለክለቡና ለቡድኑ ብርታትን ጥንካሬ የዛሬን ውጤታማነትን መጨመር ነው። አጥቂ ይፈልጋል። አማካይ ላይ ቦት ተጫዋቾች ይፈልጋሉ። እንደዚሁም ደግሞ ለዴቪድ ራያ ኮምፒት የሚያደርግ ለዴቪድ ራያ ተቀያሪ የሚሆን ግብ ጠባቂን ያስፈርማሉ ወይም ይፈልጋሉ ነው። ስለዚህ በዚህ ፍላጎት መሰረት ተጫዋቾችን ታርጌት ሲያደርጉ፣ ለግራ መስመር እንቅስቃሴው መሻሻል፣ በግራ መስመር በኩል በሚደረግ እንቅስቃሴ የበለጠ ውጤታማ ለመሆን ኒኮ ዊሊያምስ የአርሰናል ፍላጎት ነበር። የሆነ ለመናገር ኒኮ ዊሊያምስ ከአትሌቲክ ቢልባኦ ጋር ሲጫወት ላየ፣ ኒኮ ዊሊያምስ ለስፔን ብሔራዊ ቡድን ሲጫወት ላስተዋለ ይሄንን ተጫዋች ማግኘት የምርም አርሰናልን ያጠናክረዋል። በቀይ መስመር በኩል ሳካ፣ በግራ መስመር በኩል ዊልያምስ ሲሆንና አጥቂዎቹ አዳዲሶቹ ወደ አርሰናል ሲሄዱ የአርሰናል ተጫዋች ሲሆኑ አርሰናል በሚቀጥለው የውድድር አመት የምርም በደንብ ተሻሽሎ የሚቀርብ ቡድን ይሆናል ተብሎ ተስፋ ተደርጎ ነበረ። እንግዲህ ኒኮ ዊሊያምስን በመፈለግ ረገድ ፍላጎታቸውን የገለጹ ሶስት ክለቦች አሉ። አርሰናል፣ ባየር ሚዩኒክ እና ባርሴሎና ናቸው። ከእነዚህ ሦስት ክለቦች መካከል አሁን ኒኮ ዊልያምስ በላሊጋ መቆየት እፈልጋለሁ ወደ ባርሴሎና የሚደረገው ዝውውር ይበልጥ ያጓጓኛል ስላለ አርሰናል ሌሎች አማራጮችን ለማየት ወደ ሌሎች አማራጮቹ ለመሳብ ሊገደድ ይችላል ነው። መጀመሪያም አማራጭ አስቀምጦ ነበረ። ሁለተኛ ደረጃ ላይ የተቀመጠው የአርሰናል የግራ መስመር እንቅስቃሴ ላይ ታሳቢ የተደረገው ተጫዋች ሌሮይ ሳኔ ነው። እሱ ደግሞ ወደ ጋላታ ሄዷል። ስለዚህ ሌሎች ሰዎችን ማሰብ ይኖርበታል። አርሰናል እዚያው በፕሪሚየር ሊጉ የሚጫወቱ በተጠናቀቀው 2425 የውድድር ዓመት ላይ የተሻለ እንቅስቃሴን በግራ መስመር በኩል ያደረጉ ተጫዋቾችን በአማራጭነት መፈለግ ጀምሯል። ኒኮ ዊሊያምስ ግን ለባርሳ ልጫወት እያለ ነው ነው ይህንን የሙንዶ ዲፖርቲቮ እና የእንግሊዝ ጋዜጦች እነ ዴሊ ሜል እነ ሚረር በደንብ በዝርዝር እያስነበቡት የሚገኝ እውነት ነው፣ የሚገኝ ሀቅ ነው። ትልቁ ችግር የሚሆነው አሁን ራሱ ኒኮ ዊሊያምስ የባርሴሎናን ማሊያ መልበስ እፈልጋለሁ አለ እንጂ ባርሴሎናስ ፍላጎት አለው ወይ? ባርሴሎና እውነት ከአትሌቲክ ቢልባኦ ጋር ተደራድሮ ይህንን ተጫዋች በሚጠየቅበት የዝውውር ሂሳብ ልጁን ወደ ኑ ካምፕ ለመውሰድ ይፈልጋል ወይ ይችላል ወይ እያሰበበት ነው ወይ ሲባል፣ ራሱ ባርሴሎናም ደግሞ ኦፕሽኖቹን አስቀምጧል። የት ጋ ነው ይበልጥ መጠናከር የምፈልገው መጠናከር በምፈልግባቸው ቦታዎች ላይ አማራጭ ተጫዋቾች እነማን አሉ እያለ ሲዘረዝር፣ የበለጠ ልባቸው አዘን ብሏል የሚባለው የሊቨርፑልን ሉዊዝ ዲያዝ የመውሰድ ነው። ስለዚህ ባርሴሎና ወደ ሉዊዝ ዲያዝ ሲያደላ ኒኮ ዊሊያምስ ደግሞ ወደ ባርሴሎና አድልቷል። ይሄ እንግዲህ እንዴት ይታረቃል? ይሄ እንዴት ይስማማል? ላሚን ያማል የኒኮ ዊሊያምስ ባርሴሎናን መቀላቀል ገና ከወዲሁ አስደስቶታል ነው። የላማል ኢንፍሉዌንስ በባርሴሎና ባለስልጣናት ላይ የሚያድር ከሆነ ያማል በጣም ወሳኝ ተጫዋች ከመሆኑ አንጻር በቅርቡ አዲስ ኮንትራት እየፈረመ ከመሆኑ አንጻር ኒኮ ዊሊያምስ በብሔራዊ ቡድን ብቻ ሳይሆን በክለብም ጓደኛ ይሁን ብሎ ባርሰናል ላይ ተጽዕኖ የሚያሳድር ማነው? በባርሴሎና ላይ ተጽዕኖ የሚያሳድር ከሆነ ለእኛ አርሰናል የሚበጅ ዜና ይሰማል። በልጁ ምርጫ መሰረትም ከሆነ ደግሞ እኛ አርሰናል ሌላ አማራጭ ለመፈለግ ይገደዳሉ። ምክንያቱም እሱ ከአርሰናልና ከባየር ሙኒክ ይልቅ ባርሴሎናን መርጧል። ባየር ሚኒክና አርሰናል አስበውት የነበረው ወይም ዝግጅታቸው የነበረው የኒኮ ዊሊያምስን የውል ማፍረሻ ለአትሌቲክ ቢልባዎ ሰጥተው ተጫዋቹን የሕክምና ምርመራ አስደረገው ቶሎ ወደ ቡድናቸው መቀላቀል ነው። ባርሴሎናም አደረገ ከተባለ የሚያደርገው ውል ማፍረሻውን ለአትሌቲክ ቢልባኦ መክፈል ነው። ስለዚህ ውል ማፍረሻ ከከፈሉ በኋላ እነዚህ ክለቦች ለምሳሌ አርሰናልም፣ ባርሴሎናም ባየር ሚዩኒክም የውል ማፍረሻውን ለመክፈል ከወሰኑና ከተስማሙ በኋላ የሚወዳደሩት የውል ማፍረሻ በመክፈል አንድ ናቸው። ሶስቱም እንከፍላለን እያሉ ነው። የሚወዳደሩት የተጫዋቹን ፍላጎት በማግኘት ነው። የተጫዋቹ ፍላጎት ደሞ ወደ ባርሴሎና ያዘን ብሏል ነው። ለዚህ ነው ለአርሰናል ምቹ ነገር የለም የምንለው ይህንን መነሻ አድርገን ነው። ሁለተኛ ወሬ የሚሆነው ደግሞ ለአርሰናል በጣም በጎ ነው። እንደሚባለው እንደሚባለውና እንደሚነገረው ከሆነ አርሰናል በቅርቡ ያጠናቅቀዋል ተብሎ የሚጠበቅ ዝውውር ነው። ቪክቶር ጎኮሬሽ ማንቸስተር ዩናይትድን መቀላቀል አልፈልግም ብሎ አላሉ ወይም ከማንቸስተር ዩናይትድ የቀረበውንና ለእኛ ተጫዋች የሚለውን ጥያቄ ጎኮሬሽ ውድቅ አድርጎታል። ሪጀክት አድርጓል ማንቸስተር ዩናይትድ ነው የተባለው። ቪክቶር ጎኮሬሽ በድጋሚ ከሩበን አሞሪም ጋራ የሚሰራበት እድል እንደሌለም ተረጋግጠዋል። በተለይ የፖርቹጋል ሚዲያዎች ናቸው ይንን እየተናገራሉት። በእርግጠኝነት ከቅርብ ሰዎች ተረድተናል። በጣም የምናምናቸው የመረጃ ምንጮቻችን ነው የነገሩን። ቪክቶር ጎኮሬሽ ወደ ማንቸስተር ዩናይትድ የሚደረግን ዝውውር አይፈልገውም፣ አይቀበለውም ህልሜ ጉጉቴ ወደ ሰሜን ለንደን መሄድና የአርሰናል ተጫዋች መሆን ነው ብለዋል። አርሰናል ለጎኮረሽ ዝውውር ለስፖርቲንግ ሊዝበን ገንዘብ አቅርቧል፣ ቆጥሮ ሰጥቷል። ጠረጴዛቸው ላይ ያስቀመጠላቸው ገንዘብ 46 ሚሊየን ፓውንድ ነው ይሄ ቤዝ ፊ ነው ወይም ደግሞ በቃ የማይቀየር የማይነካ ክፍያ ነው። የዝውውር ክፍያ ሆኖ ወደ ስፖርቲንግ ሊዝበን አካውንት ይገባል። ነገር ግን ጎኮሬሽን ካስፈረምን በኋላ ፐርፎርማንስ ላይ የተመሰረተ በሜዳ ላይ ብቃት ላይ የሚወሰን ተጨማሪ ክፍያን እከፍላችኋለሁ። ይሄ ተጨማሪ ክፍያ ጎኮሬሽ አርሰናልን ከተቀላቀለ በኋላ ለስፖርቲንግ ሊዝበን አርሰናል ልጁን በማስፈረሙ የሚያስመዘግበው ውጤት ላይ ወይም ጎኮሬሽ የአርሰናል ተጫዋች ከሆነ በኋላ በሚያስቆጥራቸው የጎል ብዛቶች ላይ የተመሰረተ ተጨማሪ ክፍያ ነው። ግን ስፖርቲንግ ሊዝበን አፍታም አልፈጀበትም። ከአርሰናል የቀረበለትን ይህንን የዝውውር ሂሳብ ውድቅ ሲያደርግ፣ አርሰናልም ይችን ገንዘብ በሚያቀርብበት ጊዜ ስፖርቲንግ ሊዝበን በቀላሉ እንደማይቀበለው ያምናልም ያውቃልም። ለዚህ ነው በዚህ ሰዓት አርሰናሎች ሁለተኛ የተሻሻለ እና ስፖርቲንግ ሊዝበኖች ሊቀበሉት የሚችሉትን የዝውውር ሂሳብ ሊያቀርቡ እየተነጋገሩ ያሉት። ስለዚህ የልጁን ፍላጎት አግኝተዋል። ልጁ ወደ ሰሜን ለንደን መሄድና ለአርሰናል መጫወት የአርሰናል መሆን ነው የሚፈልገው። ለምንድን ነው ጎኮሬሽ ማንቸስተር ዩናይትድን መቀላቀል አልፈልግም ያለው ወይም ከማንቸስተር ዩናይትድ በኩል የቀረበውን ፍላጎት ውድቅ ያደረገው ሲባል ሁለት ነገሮች ናቸው የተነሱት። አንደኛው በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ላይ ማንቸስተር ዩናይትድ አይሳተፍም የሚል ነው። እንግዲህ ባለፈው ዩናይትድ ቻምፒዮንስ ሊግ ላይ ባይኖርም የዩናይትድ ተጫዋች የምሆንበት እድል ካለ ችግር የለ ብኝም ብሎ ነበረ። አሁን ደግሞ አለ የተባለው ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ ላይ የለበትም ነው። ሁለተኛው በነ ሰርጂም ራትክሊፍ ማንቸስተር ዩናይትድ ወዴት እንደሚያመራ ወይም የነ ራትክሊፍ እቅድ ማንቸስተር ዩናይትድን የት ማድረስ እንዴት ባለ መንገድ መጓዝ እንደሆነ ነገሮች ግልጽ ሊሆኑልኝ አልቻሉም፣ ስለዚህ ሪስኩን መውሰድ አልፈለግኩም ነው የሚለው። እነዚህ በነራት ክሊፍ እቅድ ላይ መተማመን መቸገር፣ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት በቻምፒዮንስ ሊግ ላይ የማይሳተፍ መሆኑ አይ ማንቸስተር ዩናይትድ ይቅርብኝ እንዲልና ልቡን ወደ ሰሜን ለንደን እንዲያዞር አድርጎታል ተባለ። ስለዚህ ይሄ ተጫዋች የአርሰናል ሊሆን ይችላል። ግን አርሰናል የተሻሻለውን ዋጋ ያቀርባል፣ በሚያቀርበው ዋጋ ከስፖርቲንግ ሊዝበን ጋር ሊስማማም ላይስማማም ይችላል። በቃ ሙሉ ቀልቡን ሙሉ ትኩረቱን ጎኮሬሽ ላይ አላሳረፈም። ከአርቢ ላይፕሲሽ ጋር በቤንጃሚን ሼሽኮ በኩል የሚደረገውን ድርድር ጎን ለጎን እየቀጠለ ነው ያለው። የሼሽኮን ያበስላል፣ የጎኮሬሽንም ያስኬዳል። መጨረሻ ላይ ከሁለት አንዳቸው ወደ ሰሜን ለንደን ያቀናሉ። በኤምሬትስ ስቴዲየም በአዲሱ የውድድር ዓመት ከምናያቸው የአርሰናል ተጫዋቾች መካከል አንዱ ይሆናል። በነገራችን ላይ የአርሰናል ደጋፊዎች ብቻ ሳይሆኑ የእግር ኳስ ትንታኔ ባለሙያዎችም አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ተጫዋች እንደሚያስፈር ምንም ምንም ጥርጥር የለንም ብለው በእርግጠኝነት እየተናገሩ ይገኛሉ። ስለዚህ የአርሰናል የዝውውር ተሳትፎ እድገት አለ ወይ ከተባለ፣ አዎ አለው እድገት አንድ ጎኮሬሽ ማንቸስተር ዩናይትድን አልፈልግም ልቤ ወደ አርሰናል ነው ብሏል። እድገት ሁለት አርሰናል ለስፖርቲንግ ሊዝበን ያቀረበው የዝውውር ዋጋ ውድቅ ተደርጓል። ግን ሁለተኛና የተሻሻለውን ዋጋ ይዞ ሊቀርብ ነው። ሶስተኛው ጎኮሬሽን ማነጋገር የጎኮሬሽን ዝውውር ለመጨረስ መስራት ቤንጃሚን ሼሽኮን መተው ማለት አይደለም። እዛም ስራ እየተሰራ ነው። ስፖርቲንግ ሊዝበን ጋራም ወሬውን እያወሩ ይገኛሉ። ማንቸስተር ዩናይትድ ማንቸስተር ዩናይትድ አንደኛው ወሬ እንግዲህ ከአርሰናል ጋር በተያዘ ያወራነው የጎኮረሽ ነው። ጎኮረሽ ማንቸስተር ዩናይትድን አልፈልግም አለ የሚል ነው። ስለዚህ ጎኮረሽ ማንቸስተር ዩናይትድን አልፈልግም ካለ ማንቸስተር ዩናይትዶች ቶሎ ብለው ራሳቸውን ሪያጀስት ለማድረግ ለማስተካከል ኦኬ፣ እሱን ማናገኝ ከሆነ ሌላ አማራጭ ማና ያለን፣ ምንም ተባለ ምን ማንቸስተር ዩናይትድ አንድ ዘጠኝ ቁጥር አንድ ጎል አስቆጣሪ አጥቂ ማስፈረማቸው አይቀርም። ስለዚህ የነሱ ቀጣዩ ፍላጎት ኢኪቴኬ ነበረ፣ ባለፈው ስናነሳ ነበር። እሱን ለማስፈረም ከሊቨርፑል ከቸልሲ ጋር ፉክክር ላይ ናቸው ያሉት። ነገር ግን በጎከሬሽ በኩል ማንቸስተር ዩናይትዶች የሰሙት ዜና በቀጥታ ሙሉ ትኩረታቸውን ወደ ናፖሊ አጥቂ ቪክቶር ኦስሜሄን እንዲያዞሩ አድርጓቸዋል። ይሄ ተጫዋች ለጋላታ ሰራይ የሚጫወት የጋላታ ሰራይ ንብረት ግን ያልሆነ የናፖሊ ሆኖ ናፖሊ ለጋላታ ሰራይ አውሶት ለጋላት ሰራይ ሲጫወት በ39 ጨዋታ 37 ጎል ያስቆጠረ አሁንም ድረስ የሚገኝበት ብቃት እጅግ በጣም የሚደንቅ ነው። ስለዚህ የናፖሊዮን ቪክቶር ኦሲምሄን ማንቸስተር ዩናይትድ ለማስፈረም የተግባር እንቅስቃሴ ጀምረዋል። ትኩረቱን ከጎኮሮች ላይ ነቅሎ ወደ ኦስምሄን አዘን ብለዋል፣ ነው የተባለው ማንቸስተር ዩናይትድ። ስለዚህ ማንቸስተር ዩናይትድ ናፖሊዎችም ያምናሉ ይሄ ልጅ ከኛ ጋር እንደ አይቀጥልም ብለው ኦስምሄን ኦስምሄንም ከናፖሊ ጋር መቀጠል አይፈልግም። ማንቸስተር ዩናይትድ ደግሞ አጥቂ ይፈልጋል። ስለዚህ ኦስምሄን ማንቸስተር ዩናይትድን ለመቀላቀል ምቹ ሁኔታ አለ። አሁን ነገሮችን ከባድ ትንሽም ቢሆን ውስብስብ የሚያደርጋቸው ናፖሊና ማንቸስተር ዩናይትድ በተጫዋቾች ዝውውር ዙሪያ ለመስማማት የሚያደርጉት ጥረት በውጤታማነት ይጠናቀቃል ወይ? የመጀመሪያው ነገር ነው የሚሆነው። ምክንያቱም በኦስሜሄንና በናፖሊ መካከል ያለው የውል ስምምነት ኦስሜሄን ፈላጊ ያጣ አስመስሎት ቆይቷል። ይሄንን መበጣጠስ ይሄንን እንዲስተካከል ማድረግና ለማንቸስተር ዩናይትድ ወደ ሚስማማ ደረጃ ማምጣት የማንቸስተር ዩናይትድ ሰዎች ከናፖሊዎች ጋር እየተነጋገሩ የሚሰሩት ስራ ይሆናል። ይህንን ስራ ከጨረሱ በኋላ ደግሞ ቪክቶር ኦስሚሄንን ማሳመን ይጠበቅባቸዋል። እድሜው ከጎኮሬሽ በአንድ ያንሳል። 26 ዓመቱ ነው። ውጤታማነቱ ላይ ማንም ማንም ጥርጥር የለውም። ስለዚህ ቪክቶር ኦስሜን ማንቸስተር ዩናይትድን ሊቀላቀል የሚችልበት እድል አለ። ከሰዓት በኋላ ከማንቸስተር ዩናይትድ ጋር ተያይዞ ከተሰሙት ወሬዎች መካከል አንደኛው ቶተናም ሆትስፐርስ የማንቸስተር ዩናይትድ ፍላጎት የሆነውን ኤምቤሞን ለማስፈረም ሰባ ሚሊየን ፓውንድ አቀረበ ለብሬንትፎርድ የሚለው ነው። እንግዲህ ቶተናም ሆትስፐርስ የመጀመሪያ ያሉትን 70 ሚሊየን ፓውንድ ወይም 95 ሚሊየን የአሜሪካን ዶላር ለብሬንትፎርድ አጥቂ ለብሬያን በሞ አቅርበዋል። ይሄ የብሬንትፎርድ ፍላጎት ጋር የደረሰ የዝውውር ሂሳብ ነው። ኤምቤሞ ማንቸስተር ዩናይትድን ኤምቤሞ ቶተንሃምን ሊቀላቀል ይችላል። ብሬንትፎርድ ግን ይህንን ተጫዋች እሸጣለሁ፣ የዚህ ተጫዋች ዋጋ ግን ከ60 ሚሊዮን ፓውንድ በላይ ነው ብሏል። እስካሁን ድረስ ማንቸስተር ዩናይትድ መድረስ የቻለው 60 ሚሊዮን ፓውንድ ላይ ነው። ብሬንትፎርድ ደግሞ ከ60 ሚሊዮን ፓውንድ በላይ ለተጫዋቹ ዝውውር እፈልጋለሁ ባይ ነው። ይህንን የክለቡን ፍላጎት እያሟላ ያለው በገንዘብ ረገድ ቶተንሃም ሆትስፐርስ ነው። ምክንያቱም ሰባ ሚሊዮን ፓውንድ ልስጣችሁ ብሏል። እንግዲህ እንደ ዴይሊ ሚረር ዘገባ ከሆነ 70 ሚሊዮን ፓውንድ ቶተናም ላይም በመዘወወር ያቀረበው 65 ሚሊዮን ፓውንዱን በቀጥታ የሚከፈል የዘወር ሂሳብ ይሆናል። ግን 5 ሚሊዮን ፓውንዱ ደግሞ አድ ኦንስ ነው። የልጁ ውጤታማነት እየታየ ቀስ በቀስ ቶተናም ለብሬንትፎርድ የሚከፍለው ይህንን ካነሳን በኋላ በቀጥታ የሚከፈለው 65 ሚሊዮን ፓውንድ ሲደመር ደግሞ ውጤቱ ላይ የተመሰረተ ጭማሪ 5 ሚሊየን ፓውንድ እኩል ይሆናል ሰባ ነው። ማንቸስተር ዩናይትድ በተመሳሳይ ለብሬንትፎርድ ያቀረበው 10 ሚሊዮን ፓውንዱን በአድኦንስ እከፍላቸዋለሁ፣ 45 ነው 55 ሚሊየን ፓውንድ ደግሞ በቀጥታ እከፍላለሁ ነው። ስለዚህ በብሬንትፎርድ በኩል የማንቸስተር ዩናይትድ ሰዎች ለብሬንትፎርድ ያቀረቡ ጥያቄ ተደምሮ ከና አድ ኦንሱ ወይም የልጁን ውጤታማነት እያየን እንጨምራለን ካሉት ጋር ተደምሮ 60 ሚሊዮን ፓውንድ ነው። የቶተናሃም ደግሞ ሰባ ነው። ስለዚህ በቶተናሃም እና በማንቸስተር ዩናይትድ ኦፈር ላይ ብሬንትፎርድ የ10 ሚሊዮን ልዩነት አለው። የቶተናሃም ያቀረበው የዝውውር ዋጋ በ10 ሚሊዮን ፓውንድ ይበልጣል። 10 ሚሊዮን ፓውንድ ብልጫ አለው። አሁን ይሄ ሲባል እንግዲህ በቃ በቃ አለቀ አከተመ፣ ቶተናም ሆትስፐርስ ሊቀላቀል ነው አይነት ስሜት ነው አደለም የሚፈጥረው አው በኦፈር ደረጃ ከሆነ ወይም ጠረጴዛ ላይ ዩናይትድ እና ቶተናም ባቀረቡት የዝውውር ሂሳብ ከሆነ ተጫዋቹ ወደ ቶተናም የሚሄድበት እድል ሰፍቷል። አሁን የእንግሊዝ ጋዜጦችን ገረመን ብለው ያስቀመጡት ሀሳብ ግን ቶተናም ያቀረበውን ከሰማም በኋላ ቶማስ ፍራንክ ጋር ሊገናኝ እንደሚችል ካወቀም በኋላ ቶተንሃምን መቀላቀል ማለት በሚቀጥለው የውድድር ዓመት በቻምፒዮንስ ሊግ መሳተፍ ማለት መሆኑን ከተረዳም በኋላ ግን እኔ ኦልትራፎርድ ብሄድ ይሻለኛል አለ አሉ። ራሱ ብሪያን ኤምቤሞ፣ ብሪያን ኤምቤሞ ይህንን ነገር ሲናገር ለማንቸስተር ዩናይትድ ትልቅ ነገር ነው። እውነት ለመናገር ትልቅ ነገር ነው ሲባል ከክብር አንጻር አይደለም። ትልቅ ነገር ነው ሲባል ፍላጎትን ከማስፈጸም አንጻር ነው። ይህን ልጅ ይፈልጋሉ። የዚህ ልጅ ወደ ኦልትራፎርድ ምሄድ ማንቸስተር ዩናይትድን እንደሚያሻሽል ያምናሉ። እሱንና ማቲያስ ኩናን በአስር ቁጥር ቦታ ላይ በጋራ ማጫወት አሰልጣኝ ሩበን አሞሪን በጣም የሚፈልገው ነገር ነው። ልጁ ደግሞ ቅድም ያል ነው የዝውውር ሂሳቡም ከፍ ብሎ እንደዚሁም ደግሞ ቻምፒየንስ ሊግ ኖሮበት የሚያውቃቸው አሰልጣኝ ጋራ የሚሰራበት እድል ተፈጥሮም ቢሆን ማንቸስተር ዩናይትድ ይሻለኛል እያለ መሆኑ አስገርሟል ነው። የመጨረሻው ከማንቸስተር ዩናይትድ ጋር የተያዘ ወሬ የማቲያስ ኩና ሀሳብ ነው። እንግዲህ ማቲያስ ኩና ማንቸስተር ዩናይትድን ከተቀላቀለ በኋላ ማሊያውን ለብሶ ከደጋፊዎች ጋር ከተዋወቀ በኋላ ማሊያውን ለብሶ ከጋዜጠኞች ጋራም ከተገናኘ ፎቶግራፍ የማንሳት ውል የመፈረም ነገሮቹ በሙሉ ከተጠናቀቁ በኋላ ከማንቸስተር ዩናይትድ ቲቪ ጋራ ቆይታ ነበረው። በዚህ ቆይታ ላይ የተናገረው ነገር የእውነት ለመናገር ለአንድ የማንቸስተር ዩናይትድ ደጋፊ፣ አዲስ የማንቸስተር ዩናይትድ ተጫዋች ስለ ክለቡ እንዲህ ብሎ ሲናገር ልብ ይሞላል፣ ያስደስታል ደግሞ በጣም ይሄ ኤምቤሞ የሚባለው ተጫዋች ምንድን ነው? ማን ነው? ማቲያስ ኩና የሚባለው ተጫዋች ለማን ዩናይትድ ቴሌቪዥን የተናገረው ነገር ምንድን ነው? ማንቸስተር ዩናይትድን በይፋ ከተቀላቀልኩ በኋላ ሰዎች ሀሳብ ሲሰጡ ሰምቻለሁ። በፕሪሚየር ሊጉ ጥሩ የውድድር ዓመትን አሳልፍ ያለው ሌሎች ክለቦችን የመቀላቀል እድል እንደነበረኝ ያውቃሉ። ስለዚህ እንዴት ማንቸስተር ዩናይትድን ይሉኛል ያንተ ማንቸስተር ዩናይትድን መቀላቀል ገርሞናል ይላሉ አለ። ምክንያቱም ወደ ሌሎች ክለቦች እጄ ወደ አውሮፓ ቻምፒዮንስ ሊግ ውድድር መሄድ እንደሚችል ነው የሚያስቡትና የሚናገሩት። ወይም ደግሞ ማንቸስተር ዩናይትድ ገና ለመሻሻል ደፋ ቀና እያለ ያለ ቡድን ነው። ኦልሬዲ የተሻሻሉት መስመር ላይ ያሉ ለስኬት ቅርብ የሆኑ ክለቦችን መቀላቀል የምትችልበት እድል እያለ እንዴት ማንቸስተር ዩናይትድ ገባህ ሲሉ ሲናገሩ እሰማለሁ አለ። ይህንን በጣም ከሰማ በኋላ ነው እንግዲህ የተከታዩን ሀሳብ ለማንቸስተር ዩናይትድ ቲቪ የተናገረው። በዚህ የቴሌቪዥን ቆይታው ላይ ያስቀመጠው የመጀመሪያው ሀሳብ የተለመደ ፍሬዝ ነው አለ በቃ እንዴት ግን ማንቸስተር ዩናይትድ እንዴት ወደ ማንቸስተር ዩናይትድ የሚለው በጣም እየተለመደ የመጣ ነገር ነው። በዚህ ጉዳይ ላይ እኔ ልናገር የምችለው አንድ ነገር ብቻ ነው፣ ህልሜ ይበልጥብኛል። ህልሜን ነው መኖር የምፈልገው ከልጅነት ጀምሮ ደግሞ ህልሜ የማንቸስተር ዩናይትድ ተጫዋች መሆን ነው። የማንቸስተር ዩናይትድ ተጫዋች የመሆን ህልሜን ማንቸስተር ዩናይትድ ግን አሁን ምን ላይ ነው? ማንቸስተር ዩናይትድ ግን እኳ አሁን ቻምፒዮንስ ሊግ ላይ የለም። ማንቸስተር ዩናይትድ ጎ ገና ለመሻሻል ደፋ ቀና እያለ ነው እያልኩኝ ላወጣ ላወርድ አልችልም። ህልሜን ማሳካት የምችልበት እድል ወደ እኔ መጥቷል። እድሌን አፈፋ አድርጌ ይዣለሁ። ማንቸስተር ዩናይትድን ነው ማገልገል የምፈልገው። የማንቸስተር ዩናይትድ ተጫዋች መሆን ነው የምፈልገው የሚል አስተያየትን ሰጠ። አላበቃም፣ ቀጠል ላለና፣ ደጅ ላሉ ሰዎች ከእኔ ውጪ ለሆኑ ሰዎች ይሄ ውሳኔ ላይገባቸው ይችላል፣ ይሄ ውሳኔ ግራ ላይ ያጋባቸው ይችላል፣ ሊረዱት ይከብዳቸዋል፣ አይረዱትምም ደግሞ አለ። ምክንያቱም እኔ ግን ድሪም ሳደርግ የነበረው ለዚህ ቡድን መጫወት ነው። ገና ልጅ እያለሁ ጀምሮ የማንቸስተር ዩናይትድ ተጫዋች ሳልሆን በቃ እግር ኳስ ተጫዋችነት ዘመኔ እንዳያልፍ እመኝ ነበረ። ስለዚህ ለእነሱ ግራ የሚያጋባው ለእነሱ ለመረዳት የሚከብደው ውሳኔ ለእኔ ግን በጣም ቀላል ነበረ። ማንቸስተር ዩናይትድን መቀላቀል ብዙ አሰላስዬ የምወስነው ውሳኔ አይደለም አለ። ለእኔ ማንም ማንም ቢሆን የትኛውም ክለብ ቢሆን እንደ ማንቸስተር ዩናይትድ ሊሆንልኝ አይችልም። አዎ አውቃለሁ እናንተ የምታውቁትን በሙሉ በጣም አስቸጋሪ የውድድር አመት ነው ማንቸስተር ዩናይትድ ያሳለፈው። ለማንም ምቾት ጊዜ አልነበረም። 2024/25 ለማንም የማንቸስተር ዩናይትድ ሰው፣ ለአሰልጣኙ፣ ለተጫዋቾቹ፣ ለአመራሮቹ፣ ለደጋፊዎቹ፣ ለማንም የሚመች የውድድር ዓመት አልነበረም። ይሄ የኔ ውሳኔ ግን የሚያስረዳችሁ ወይም የኔ ውሳኔ ግን የሚገልጽላችሁ ነገር ቢኖር ይህ ክለብ ለእኔ ምን ማለት እንደሆነ ነው በማይመች ጊዜ ማንቸስተር ዩናይትድን ለመቀላቀል ቀሎኝ ስወስን ይህ ክለብ ምን ያህል በውስጤ እንዳለ ይህንን ክለብ መጫወት ምን ያህል ሕልሜ እንደነበረ ለመረዳት እንዳይከብዳችሁ ያደርጋል። የሚል ሐሳብን ሰጥቷል። ደግሞ እንሻሻላለን፣ ደግሞ ዳግም ታላቅ እንሆናለን። ማንቸስተር ዩናይትድ ዳግም ታላቅ ለመሆን በሚያደርገው ጥረት ውስጥ የድርሻዬን ለመጫወት እድል ስላገኘሁ እኔ ነኝ እድለኛው። የሚል አስተያየትን ማቲያስ ኩና ተናግሯል። እናም ሁሉንም ነገር አደርጋለሁ የሚችለውን በሙሉ ለማንቸስተር ዩናይትድ ለማድረግ ዝግጁ ነኝ። ለማንቸስተር ዩናይትድ መጫወት ህልሜ ነው። ህልሜን መኖር ደግሞ ልክ ብቻ ነው የሚል አስተያየትን ማቲያስ ኩና ሰጥቷል። ማንቸስተር ዩናይትድን ወክሎ በቅርቡ በፕሪሲዝን ጨዋታ ማድረግ እና ህልሙን መኖር ይጀምራል። ለሰዓቱ ያሉት ዋና ዋና ዝውውር ጉዳዮች እነዚህ ናቸው። ግን ሌሎች ጉዳዮችን ይዘን አመሻሹም ላይ ቢሆን ተመልሰን እንመጣለን። ለዚህ ነው ሸገር ስፖርት ዊዛ በበገዳ የሚለውን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን አጋሩና እንብዛ የምንለው ስላገዛችሁን እናመሰግናለን። በያላችሁበት ሰላም ሁኑልን። ኢትዮጵያ ለዘለዓለም ትኖር።